አንድ ሚሊዮን ፎሎወር ተሳክቷል። ለባቡል ኸይር የበጎ አድራጎት ድርጅትም ራምዚን ሪል ስቴት አንድ ሚሊዮን አስገብቶ ስምንት ሚሊዮን የኢትዮጵያ ብር ሊሸልመው ቃል መግባቱ ይታወቃልም። እንደምትመለከቱትም ታዲያ ራምዚን ሪል ስቴትም በዚህ ሰዓት ላይ አንድ ሚሊዮን ፎሎወር ገብቷል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። በርካታዎች ርብርብ አድርጓችኋል። ይህ የእናንተም ስኬት ነው። የባቡል ኸይር የበጎ አድራጎት ድርጅትም ታዲያ አሁንም በምትችሉት አቅም ደግፉት። ወደሃ ጎን መቆም ትችላላችሁ። ራምዚን ሪል ስቴትንም እናመሰግናለን። አልሐምዱሊላህ።